ሰላም ጤና ይስጥልኝ ውድ የቻናል ቤተሰብ ተከታታዮች፣ ስለዚህ ልጅ በድጋሚ ብዙ በርካታ መረጃዎች እየወጡ ይገኛሉ። እሱን ጉዳይ የምናነሳ ሲሆን ጀነራሉ የኢትዮጵያ የአየር ኃይል ልምምድ ላይ መሆኑን ተገልጿን ወዴት ያቀና መሆኑ የሚያመላክት ጉዳይ ነው። እንደ እንዲሁም የመንግስት ሰላም ጥሪ ተቀበሏል። እነዚህ ጉዳዮች የምንዳስስ ሲሆን ወደ ቀዳሚ መረጃችን ቀጥታ ነው የምናልፈው። ስለዚህ ልጅ ፖለቲካ ሴራ እየሰሩባት ናቸው ፋኖች። በግልጽ የሚያሳየው ይህ ነው። ወደ ዋናው ጉዳያችን እመለሳለን። በግልጽ በግልጽ ግን የሚያሳየው ፖለቲካ ስራ ለመስራት ሁለተኛው ብርቱካን ድራማ ለመስራት ሆን ብሎ ያሳልፉት ራሳቸው ናቸው። ነገር ግን ነገር ግን የፖለቲካ አንቂ ነን የሚሉት እንደ መሳይ መኮንን እንደ ስንታዩ የተለያየ አይነት መግለጫ እየሰጡ ይገኛሉ። ስለዚህ ልጅ በተመለከተ ግን ምን ያህል እንደሚጣረስ ስላመለከታችሁ የተማረከችን ነው ወጥቷ፣ ምናምን ቆራረጡት፣ ሰውነታዊ ቆራረጡት ምናምን፣ እሺ ተመታ የወደቀችን ነው ቀኝ ስታደርግ ነው እነሱ የተለያየ መግለጫ የሰጡበት ሁኔታ ነው ይህች ልጅ የተመታቸው ግንባር ነው ያሰልፏት አዲስ ቅዳም ላይ ግንባር ነው ያሰልፏት ግንባር አሰልፏት ወታደር ነች በቃ እርምጃ ተወሰደ አለቀ ምንድነው ማስተባበዩ ግን በጣም ከሚገርመው ምን ያህል ሴራ እንደሰሩባት በሰው ቁማር እንዴት እንደሚጫወቱ ሴት ግንባር ማሰልፋቸው ራሳቸው ራሳቸው ይፈሩበት እንጂ በመከላከያ ጉዳይ ምንድነው ያብዩ መከላከያ ያብዩ ወራሪ ያብዩ ወራሪ አያስብልም? ወለጋለ ውስጥ ነቀምት ውስጥ በአጠቃላይ በኦሮሚያ ክልል ውስጥ የለም ሸኔ ላይ እርምጃ እየወሰደ የሚገኝ ማን ነው? ኢያቢ ወታደር ነው፣ የኢትዮጵያ ወታደር ነው። እንደዚህ እያሏቸው የፖለቲካ ሴራ አትስሩ። መንግሥት ሁሌ የሚላን ለሰላም ቅድሚያ ስጡ፣ ካልሰጣችሁ ህግ ማስከበር ዘመቻው ተጠናክሮ ይቀጥላል። አራት ነጥብ። ከዚ ውጭ የሚመጣ ለውጥ የለም። በዚህ የምሰሩት የፖለቲካ ትርፍ የለም። በችልሽ የፖለቲካ ትርፍ ቁማር ሰራችሁባት። ግንባር አሰልፋችሁ እንድትመታ አደረጋችሁ። አሁን በዚህ ደግሞ እሩሩ ሙሾ እዛችሁ እየጮኋችሁ ትገኛላችሁ። አሳፋሪ ጉዳይ ነው። አንደኛ ሲቀጥል በትክክለኛው መንገድ እናውራ ከተባለ እችልሽ ዘራፊ ነች። ይኸው መኪና አሰልፋ እየዘረፍች ያለች በቀረስ፣ እንደውም በኪሎን የሚከፋፈል እስከሚባል ድረስ ዘራፊ ቡድን ነች። የዘራፊ ቡድን ተባባሪ ነች። እርምጃ ቢወሰድ የትጋ ነው ክፋቱ? የትጋ ነው? አንደኛ ብታግል ልትመታ ነው። ከተገኝች ደግሞ ልትመታ ነው። ስለዚህ ይሄ የፖለቲካ ሽፋን አያስፈልገውም እንደም እናንተ ከትፋታችሁ መማር አለባችሁ እናንተ የፖለቲካ ሴራ ወይም ቁማር አትስሩባት ሁለተኛ ብርቱካን እያላችሁ ነው ድራማ እየሰራችሁ ነው የሚገኙት ስለዚህ በዚህ ቁማር የምታትርፉ ትርፍ የለም እንጂ ወታደር አድርገ አሰልጠነ ልትመታ ብታገኝ ልትመታ አድርገ ለምን ተመታች ልትገለሂዳ ለምን ተገደለች አይባልም መንግስት ለዚህ ሁሉ ጣጣ መፍትሄው ሰላም ነው ለሰላም ቅድሚያ ንስት ሰላም የሚያተርፍ አዛውጭ የሚመጣ ነገር የለም። ጀነራል ማይ መርዳሳም ተናግረዋል። አሁን የኢትዮጵያ የውጊያ ጀቶች በከፍተኛ ሁኔታ ልምምድ ላይ እያደረጉ መሆኑን ተጠቅሷል። የኢትዮጵያ ሳተናዊት እጅግ በሚገርም ሁኔታ እንግዲህ ድልቀያኔ ጀቶች ናቸው እሱ 235 ተብሎ የሚታወቁት በእጅጉ ሁኔታ እንግዲህ ስልጠናና ልምምድ እያደረጉ መሆኑ የተጠቀሰው እነዚህ ጀቶች በተለይ ሱ ሰላሳ አምስት የሚባሉት ጥቂት አገሮች ከታጠቆች ውስጥ ነው የሚጠቀሱ ኢትዮጵያ አንድ ታጠቆች የሚጠቀስ ምን ያህል መንግስት ከፍተኛ የሆነ ዝግጅት እያደረገ መሆኑ የሚታወቅ አመላካች አንዱ ጉዳይ ነው። ለዚህ ደግሞ ቅድመ ልምምድ እያደረጉ መሆኑ ተጠቅሷል ማለት ነው። ሌላኛው ጉዳይ ስለ ቀይ ባህር ነው። ስለ ቀይ ባህር መችስ እናንተ ቢከነክናችሁም በአንዳነታችን አሳልፋች ለመስጠት እየሰራችሁ መሆኑ ቢታወቅም ግን የኢትዮጵያ ዓለም የባህር በር ንግድና ስርዓት ሙሉ በሙሉ ለመቀላቀል ባለመቻላው ጉዳት አጋጥሟታ ፕሮፌሰር አደም ካሚል ናቸው የገለጹት። የታሪክ ተመራማሪ ፕሮፌሰር አደም ካሚል የባህር በር ጥያቄ የሁሉም ኢትዮጵያውያን የጋራ ጥያቄ መሆኑን አንስተው ህዝቡ በዘር በቋንቋ በሃይማኖት ሳይከፋፍል በታሪክ በፖለቲካ አመለካከት ሳይከፋፈል በባህር በር ጥያቄ ዙሪያ በአንድነት መቆም እንዳለበት ገልጸዋል። ይህን አጀንዳ ይዘን ነው መንቀሳቀስ የሚያስፈልገው የባህር በር ጉዳይ የቅልንጦት አለመሆን በግልጽ የተናገረበት የታሪክ ምሁር ተመራማሪ ፕሮፌሰር አደም ካሚል ነገር ግን እኛ ይህን አጋጣሚ የፖለቲካ አጋጣሚ አድርገን እንሯሯጣለን። ነገር ግን የፖለቲካ ልዩነታችን ትተን እንደዚያን ጉዳዮችን በጋራ አብረን መቆም እንዳለብን ያሳሰቡት ይህ ሰው እጅግ ሀገር ወዳድና ለሀገር ከሚታገሉት አንዱ ናቸው። ስለዚህ እነዚህ የፋኖንን ምናምን የሸኔንን የህወሓትን ነው የሚሉት የባህር ብር ጥያቄ ሲነሳ እንደ ክፍተት አጋጣሚ የሚጠቀሙበት ባዶች ናቸው። ባጭሩ ባዶች ናቸው እንጂ ኮ የሀገር አጀንዳ የህዝብ አጀንዳ ጉዳይ ነው። ሌላ ማንኛውም ሌላ ጉዳይ ያለ ሰሜን ሚጫ ብራቃት ቀጠና አካባቢ ሲንቀሳቀሱ በታጥቀ ሲንቀሳቀሱ የነበሩት የመንግስት ሰላም ጥሪ ተቀብለው ገብተዋል። እናመሰግናለን። ዱላው እንግዲህ እየበረታ ይቀጥላል። አለቀ። ይህን ተገንዘቡ። ደግሞ የሰላም ጥሪ ሲቀበሉ መንግስት ክፍት አድርጎ እየተቀበለ ይገኛል ማለት ነው። ስለዚህ ሌላኛው ጨለማን ተገን አድርገው ሾልኮ በመግባት ባንክ ላይ አባይ ባንክ ላይ ፎቶ ተነስቶ ይወጡዋሉ። አሳፋሪዎች ናቸው። አንድም ይህን ፖስት ወዲያው ምሽት ላይ እያየ ነው ነበር። ጨለማን ተገን አድርገው ገብቶ ፎቶ ተነሱና ተቆጣጠን አይባልም፣ ደግሞ አይችልም። በትገባም ተመልሶ ትወጣለ፣ ከዘረፍ ትወጣለ። ብዙ ጊዜ የሚገቡት መከላከያ ያለቁ ሲወጣ ነው። መከላከያ ለቆ ሲወጣ ይገባሉ። በበርካታ አቅጣጫ እንደዛ ነው በርካታ አቅጣጫዎች ላይ አርሚ 13 ሽራሮ የሚገኘ ተቃውሞውን አስፍቷን። አሁንም ደግሞ ሌላኛው ጉዳይ አለ አርሚ አርሚ 13 ሽራሮ የሚገኘው ማለት ነው። ህዋትስ ምን ያህል እንግዲህ እየተንኮታኮተ እየመጣ መሆኑ የሚያሳይ ጉዳይ ነው። እንግዲህ አድማሱን እያሰፋ ከፍተኛ የሆነ ተቃውሞ እየገጠመው ይገኛል። ይህም እንግዲህ ለሶስተኛ ጊዜ ተከታታይ ተቃውሞ ነው የቀጠለው። አርሚ አስራ ሶስት አሁንም ሽራሮ የሚገኘው ተቃውሞ አድማሱን አስፍቶ በጥቅማ ጥቅም ሰበብ በማድረግ ከፍተኛ የሆነ ተቃውሞ አስፍቶ ማለት ነው። ይህ የሆነበት ምክንያት በተለይ በመቀሌ እንደ ጀመረ ይታወሳል። በተለያዩ ቀጠናዎችም አድማሱን አስፍቶ ትናንትናም እንደቀጠለ ይታወሳል። ዛሬም ደግሞ አርሚ አስራ ሶስት ሽራሮ የሚገኝበትና ከዋት ጋር በተላላኪነት የሚሰራበት በዚህ ቀጠና ላይ ያለው በከፍተኛ ሁኔታ ተቃውሞን አድማሱ አስፍቶ ወጣ ማለት ነው። እንዲሁም ወደ ነጻ መሬት የትግራይ ግንባር እየተቀላቀሉ ይገኛሉ ማለት ነው። ውድ ቻና ቤተሰብ ተከታታዮች፣ ሰላም ለሀገራችን ያድርግ። በዘረኝነት የምናመጣው ትርፍ የለም። በሰው ቁማር የምናመጣውም ትርፍ የለም። ሰላም ይቅደም፣ ዘረኝነት ይውደም። ለዚህ ደግሞ መንግስት ክበሩን ክፍት አድርጓን፣ በጋራ አብረን እንቁም። በጋራ አገራችን እናልማ በዘረኝነት የምናመጡ አንዳችም የለም ለባዕዳ ሀገራችን አሳልፈን ለመስጠት አንስራ ደግሞ የምታመጡ ስለውጥ የለም ለዚህ ደግሞ ሱ 35 የተባለው ከራሻ ሰራሹን ኢትዮጵያ ሀገራችን ታጥቃለች ይህ በግልጽ ጀኔራሎ ዛሬ ያረጋገጠው ጉዳይ ነው ይህ ብቻ ሳይሆን በከፍተኛ ሁኔታ ልምምድ እያደረገች መሆኑ ይታወቀን ኤርትራ ምንም አታመጣም መቶ ፐርሰንት ስለዚህ ውዲቻና ቤት ሰዎች የባህር በር ጉዳያችን በእጃችን የምናስገባበት መሆኑ ግልጽ ማሳያ መንገድ ነው። መልካም ቀን፣ መልካም ውሎ እንዲሆንላችሁ ተመኘው። በሌላ ቪዲዮ እስክንገናኝ መልካም ውሎ